እናቶች ለምሳሌ ምን ያህል ለምታስቀምጡት፣ ሀምሳ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የሀገሬ ልጆች ወደ ስራ ከመሄድ በፊት ለናኑ ጥያቄ ጠይቃለች። ያው እናኑ ዱይትሽ ክፍት ስለሆነ ያው ክፍት ካረግ አንድ ሰው ደግሞ ስሩበት ማለት ነው። በዛ ላይ ደግሞ እኔ እውነቱን ለመናገር ጀርመን ሀገር ያሉ ሰዎችን ዱይት ማድረግ ብዙ ጊዜ አልወድም። የሆነ ነገር እንኳን ቃላት ብሳሳት ፐርሰናል አድርገው ይወስዱታል ምናምን እና እንደዛ አይነት ነገር ስለሌለብሽ ፖዘቲቭ ቲንከር ነሽ ብዬ ስለማስብ ነው። ነጠላዬን አቃብሉኝ አይነት ነገር ስለሌለብሽ ነው። በተደጋጋሚ ቪዲዮ አደርጋለሁ። ሁለተኛ ደግሞ ቫይራል እንድትወጭም ስለምፈልግ ነው። እዚህ ላይ እናንዬ፣ አንደኛ ደረጃ ለልጆቹ ስንት ነው የምታስቀምጡት ብለሻል። ሁሉም ሰው ይለያያል፣ እንደ ልጆችሽ ብዛት ነው። እኔ ግን የልጅ ብዛት ስለሌለብኝ በሀምሳ ጀምሬ አሁን መቶ ሀምሳ ላይ ነው ያለሁት። አሁን በቅርብ ሁለት መቶ አደርጋለሁ እያልኩ ነው ግን እና ነው ማሰብ ያለብሽ። ለልጆቻችን ገንዘብ ስናስቀምጥ ፈርትራጉ ወሳኝ ነው። ልጅሽ 18 ዓመትም ሆነ 20 ዓመትም ሆነ ገንዘቡን ማውጣት የምትችይው አንች አንቺ ነሽ። እሱ ማውጣት የሚችለው 18 ዓመት ሲሞላ አንቺ በህይወት ከሌለሽ፣ የሆነ ነገር ከሆነሽ፣ ከሞትሽ ግን ኦፍ ኮርስ የልጅሽ ገንዘብ ነው። መንግሥት መብላት የለበትም። ገና እንትን ብሎ ምናምን የሞት አሳውጆ ምናምን ሳይሆን የራሱ ነው። በህይወት ካለሽ ግን በስሟ ነው ሴቭ ማደርገው እንጂ ስሟ ተጽፏል እንጂ ዋናዋ አንቀሳቃሿ እኔ ነኝ። ሶ 18 አመት ሲሞላት ወይ 19 አመት ሲሞላት ወደ ሌላ አገር ለከፍተኛ ትምህርት ልኬ ላስተምርበት እችላለሁ። አንቺ እንዳልሹ መንጃ ፍቃድ ላወጣ፣ መኪና ልገዛ፣ የቤት ካሲሆን የቤት አንዳንድ ነገር አሟልቼ እንግዲህ ሜዳውም እንትኑም ያው ነው ልል እችላለሁ። ወይ ደግሞ ትንሽዬ ዘልብሽ ስታንዲንግ ማድረግ የምትፈልግ ከሆነ የተወሰነ ለዛም ይሆን ነገር አውስ ቢልዱንግ ሊሆን ይችላል፣ ኡኒም ሊሆን ይችላል። ተምራ የራሷ ነገር ትንሽ ነገር እንዲኖራትም ብዬ ላስብ እችላለሁ። ወይም ደግሞ እንደ ካፒታል አድርጋ የራሷን ነገር ደግሞ ቤት ገዝታ ቁም ነገረኛ ብትሆን በዛው ብቀጥል፣ እዛ ቤት ውስጥ የሆነ አፓርትመንት ውስጥ ለምሳሌ፣ እኔ የሙኒክ ከተማ ነዋሪ ነኝ። ባለ አንድ መኝታ ቤት ውስጥ እየበኪራይ ከምከፍል እዛ ጋ የተቀመጠላትን እንደ ምንድነው እንደ ካፒታል አድርጋ ገስታ ቦርቦር ከአካውንቷ የሚሄደው እንትን የቤት ኪራው ወደ ባንክ ቢከፈል በአጭር ጊዜ እድሜዋ ሰላሳ አምስት ዓመት ሰላሳ አራት ዓመት ወጣት ስትሆን ኦልሞስት ከእዳ ነፃ የሆነ ቤት ሊኖራት ይችላል። ብዙ እቅድ አለኝ የራሴ እቅድ። ሁሉም እናቶች ለልጆቻቸው የራሳቸው እቅድ አላቸው ግዴታ። የእኔ ልጅ እኔ እስክሞት ድረስ ጠብቃ ገና እኔ ዘጠና ዓመትም ልኖር መቶ ዓመትም ልኖር እኔ ስሞት ጠብቃ የሆነ ነገር የቤተሰቦቿ ውርስ የእሷም ማጌጫዋ ሰዓት ያልፍባታል። ትልቅ ሰው ትሆናለች። አሁን ለምሳሌ እኔ አባቴ ስልሳ ሰባት ዓመቱ ነው። ምሳሌ ነው መላችሁ። በጣም ሀብትና ንብረት ቢሆን ሌላ ሀያ አመትም ሊኖር ይችላል ሰላሳ አመትም ሊኖር ይችላል እስከ ዘጠና አመትም ሊኖር ይችላል እሱ ዘጠና ሲሆነው እኔ ደግሞ ሰባ ምናመት ነው የሚሆነኝ። ሰው ከዛ በኋላ ንብረቱ ቢመጣ ምናምን። ሰው እንደዚህ አይነት የህይወት ፍልስፍና አለኝ። ባይዘወይ ለትንሿም ብቻ ሳይሆን ለትልቋም በቃ ገንዘብ የሚያስፈልገን እድሜ ያለ በቃ ህይወታቸውን ማቅለል ነው። ስለዚህ እኔ ትንሽ አንደኛ ከህፃንነቷን የጀመርኩት ከ አምስት አመቷ ነው የጀመርኩት። ከዛ በፊት የመንግስት ተረጂም ስለነበርኩኝ ገንዘብ ትንሽ ክናፕ ስለነበረ ትንሽ ከመንግስትም ነጻ ሁሉ ነገር ነጻ ሆኜ ትንሽ እጄ ላይ መኖር ስላለበት ከአምስት አመቷ አይ ቲንክ አራት አመት መጨረሻ አምስት አመቷ ጀምሬ ነው። አስራ ስምንት አመት ሲሞላት የብሩ ሁኔታ ይወስነዋል። ብዙ ብር ከሆነ መንጃ ፍቃድም አውጥቼ የተወሰነች መኪናም አድርጌ በዛ ያልቃል። በዛ ያለ ብር ከሆነ እዛ እስከምደርስ ደግሞ ብዙ ብር የሚኖራት ከሆነ እንደ ራሷ ካፒታል አድርጋ ወይ ከተማው ዳርቻ ላይ ሊሆን ይችላል፣ በቃ በራሷ ቤት ውስጥ የቤት ኪራውን ለባንክ እየከፈለች አልጌነ ካፒታል እንዲኖራት ታደርጋለሁ ማለት ነው። በህይወት ከሌለሁ ደግሞ ያው ራሷ ማውጣት ትችላለ። እና ምንድነው እናቶች የኔ ጀነራል የሚባል ፈርስ ሸሩንግ ነው ገንዘቡን እንትን ለማለት ለማስቀመጥ ፊርማ የወሰድኩት ዛሬ ኦልሞስት ከስድስት አመት አካባቢ ሰባት አመት በፊት ማለት ነው። ግን ይሄ እንትን ምንድን ነው? ሁሉ ነገር በእኔ ስም ነው። እኔ ነኝ የምፈቅደው፣ እኔ ነኝ አውጥቼ የምሰጣት። እሷ መውሰድ አትችልም። አስራ ስምንት ሞላት ሀያ አመት ሞላት በህይወት ካለው እሷ መውሰድ አትችልም። እንደዛ ማድረግ ይቻላል። ሌላው ደግሞ የግል አካውንት አላቸው። እኔ አሁን ልጄ ባንክ አላት፣ የግል አካውንት አላት። እዛ ባንክ ውስጥ ግን የማስገባው ገንዘብ የራሷል እሷ ብልጥ ሆና ሴብ አርጋ አርጋ አስራ ስምንት ዓመት ሲሞላት ጉርምስና ቢያስቸግራት ሴብ ያደረገችውን በአንዴ ልትንደው ትችላለች የኪስ ገንዘብ ነው እዛ ደግሞ በ በአስር ብር ጀምሬ አሁን ሀያ ብር በየወሩ ይገባላታል ማለት ነው ለልደትም ለአንዳንድ ነገርም ገንዘብ መስጠት የሚፈልግ ሰው ካለ አካውንቷን እሰጣለሁ። የቀረበ አክስቶቿን በአባቷን በኩል በባለቤቴም በኩል ያው በእኔ በኩል ብዙ ቤተሰብ ዚ የለኝም። ያስገቡላታል ሶስት መቶም አራት መቶም ሊሆን ይችላል። እሱም ደግሞ ዋና የፋሚሊ ኮንቶ ላይ ይቀመጥና እየቀነስኩ ነው ወደ እሷ እኔ ነኝ ማድረግላት ማለት ነው። ያው ገንዘብ እንዳይበዛባትና በአሁን ሰዓት ልጄ ጥሬ ገንዘብ አይሰጣትም በካርድ ነው የትም ቦታ የምከፍለው ማለት ነው። ሰው ማንበብ ነው። ፈርትራክ ስናደርግ ውል ስንፈጽም ማንበብ ምን አይነት ውል እንግባ የሚለውን ማንበብ ነው። ሁለተኛ ደግሞ ለልጆቻችሁ አስርም ሆነ ሀያም ሆነ ሰላሳ እንዳቅማችሁ። እኔ ግን የራሴ አላማና እቅድ ስላለኝ ነው፣ ደግሞም አሁን ላይ አቅሜም ስለሚፈቅድ ነው። እንዳልኳችሁ በአምሳ ጀመርኩ ከዛን መቶ አምሳ አሁን ሁለት መቶ ይሁን እያልኩ ከራሴ ጋር እየተነጋገርኩ ነው ማለት ነው። ገንዘብ ልጅ ያጠፋል። አወ ያጠፋል። ግን እንዳይጠፉ ከፈለጋችሁ ፈርትራጉ ላይ እነሱ ለምን የፈለገ ይሄን ደሞ ያልኩት ምክንያት ምንድነው ባለቤቴም እንደዚህ ለልጁ ሴብ ያደርጋል። ለእንጀራ ልጃችን አስራ ስምንት አመት ከሶስት ቀን በኋላ ይሞለዋል። እሱ ማውጣት አይችልም። ባለቤቴ ነው ማውጣት የሚችለው መስጠት የሚችለው ገንዘቡ የሚሰጠው ለባለቤቴ ነው። ምክንያቱም ዋናው ፈርትራግ ላይ ነው። ለልጄ ነው ሴብ ማድረግለት ስሙ በሱ ነው። በህይወት ከሌለው እሱ ነው አውጥቶ የሚጠቀመው። በህይወት ካለው ግን ገንዘቡ ጥሬው የሚደርሰኝ ለእኔ ነው የሚለውን ውል መዋዋል። ዋናው እዚህ ሀገር የምንዋዋለው ውል ነው ወሳኙ። ምን አይነት ውል ነው የምንዋዋለው የሚለው ያቺ የምንፈራረማት ፊርማ ናት ብዬ አስባለሁ። ሌሎቻችሁ ደግሞ አስተያየት ካላችሁ አስተያየት ስጡ። በነገራችን ላይ ሁሉም ቤተሰብ በራሱ ትክክል ነው። እኔንኝ ትክክል እንደዛ አይደረግም አይባልም። ሁሉም ቤተሰብ በራሱ ትክክል ነው። ገብቷችሁ ላይ አይደለ? ሁሌ ምን አስባለሁ፣ ገንዘብ በሚያስፈልገው ሰዓት የሰው ልጅ ገንዘብ ሊኖር ይገባል። መዘነጥ ባለበት ሰዓት መዘነጥ መኖር አለበት እንጂ ገና እኔ እንትን ብዬ ልጆች ላይ ላለ መውደቅ ነው ምፍጨረጨረው እንደዚህ ያደረጋለሁ እንደዚህ እንደዛ አገር ቤትም እዚህ ለው እነሱ ላይ ላለ መውደቅ ነው እንጂ ለነሱ ጥሎ ለመሄድ እድሜ ዘልዛላ ስለሆነ ረጅም ዓመት ልኖር ይችላለሁ በጣም ረጅም አመት። ያኔ ደግሞ እነሱ ራሱ ትልቅ ሰው ነው የሚሆኑት። ያ ነገር ይሄድና ማለይ ወጣቱ ጀኔሬሽን ልጅ ልጅ ነው የልጅ ልጅ ዝም ብሎ በቀላሉ ብዙ ብር ያገኛል፣ ያጠፈዋል። እዛን አሁን ጀርመን ብዙ ወጣቶች አይታችሁ እንደሆነ የቤተሰቦቻቸው የአያቶቻቸው ይመጣል። ገብቷችሁ አለ ያለ ለምን ረጅም እድሜ እድሜ ይዘልዛላ ስለሆነ ረጅም እድሜ ስለሚኖሩ አንዴ ይመጣና ልጅ ልጁ ላይ በቃ የ24 የ25 አመት ወጣት የልጅ ልጅ ላይ ቁጭ ይላል። የልጅ ልጅ ደግሞ በቃ የሚያደረገው እንዲህ እንዲያደረግበታል የማያደረገው ደግሞ የሀብታም ኑሮ ይኖርበታል ማለት ነው። እና እንደ እቅዳችሁ ይወሰናል። አስርም ማረግ ይቻላል፣ ሀያም ማድረግ ይቻላል። ዋናው ነገር ግን የሚገቡት ውል ወሳኝ ነው። የሽፓራን ኮንቶ ለልጆች ሽፓራን የምታረጉበት ኮንቶ እና ጉታበን ኮንቶ ለይተን ማወቅ አለብን። ጉታበን ኮንቶ ሁሌም ቢሆን ይሄ ዝም ብለው ለሚከፍሉበት፣ ሁላችንም ሽፓርካሰ ሁሉም ባንኮች አላቸው በጥሬ ገንዘብ ሰጥታችኋቸው መልሱን ረስተው ከሚመጡ የሆነ ነገር ከሚያደርጉ በባንክ ሄደው ከፍለው የቀራቸውን ገንዘብ የኔ ኦንላይን ባንኪንግ አላት ግን ካለኔ ፍቃድ ኦንላይን በሽታ ለማድረግ አችልም። ምክንያቱም ሊንክ አለን ሁሌ የልጄ ስልክ በፋሚሊ ቁጥጥር ስር ስለሆነ ኢብን የትኛው ቦታ ላይ ምን እንደገዛች ከናድራሻው ከነቦታው ሬቤ ከሆነች የዜዚስ ስትራሰ የእንትና አልዲ ከሆነ ሊድል ከሆነ ዲኤም ከሆነ ሜክዶናልድ አይስ ክሬም ሳይቀር ከዚህ ቦታ ገዛች እያለ ያቃጥራል ማለት ነው። እንደዛ ማድረግ ነው መሰረፊ የሆነ ነገር ስታዝ ቤተሰብ አስፈቅጅ ይላታል። በዛ ላይ ሊሚት አለው በየወሩ ሀያ ዩሮ ነው በአሁኑ ሰዓት የሚሰጣት እና ሌሎቻችሁም ኤርፋሩንግ ካላችሁ ኮሜንት ላይ ጻፉልን። እናን ስለምትሰጭው መረጃ በጣም እናመሰግናለን። ግን ውሉን ማስተካከል ነው ለማለት ፈልጌ ነው። መቅደስ ያፍሻማሙንት ነኝ ባይ እወዳችኋለሁ።